ስለዚህ ነው በሚገባው አንድ ጊዜ ይደረሰማኝ። አንድ ነገር ልንገርሽ ሲገርመኝ ጭራሽ እሱ ደግሞ ቤቴ ደረስ መጣ።

ምን እኔ ህፃን ልጅ

ምንም አታመጣበሽብርአንቺ በፈለግ ሰዓት ነገሮች በፈለግ ሰዓት ምታቆሚ ማንም አለች ነጭ እዚህ ቤት

በሰላም ነው የምትፈልጉት አይደል? ማውራት ነገር እኔ እና አንቺ ማለት ነው። ምንም ነገር እንጣላም ምንጋጭ፣ ገባሽ? ችግራችን በቤታችን እናድርገው። ሰው ቤት ነው ያለሽው፣ ገባሽ? እኔ እዚህ መብት የለኝም አንቺ ምንም ነገር ማለት። ገባሽ? ሰው ቤት ነው ያለሽው። ስለዚህ ነይ ውጭና ማለት ነው አውርተን ተነጋግረን፣ እዚህ መሆን እንኳን ካለብሽ ተነጋግረን ወስነች ትመጫለሽ። ቢያንስ ትንሽ ጊዜ ስጪና ውጭ ላውራሽ እኔ በሰው ቤት ውስጥ ሆኛለሁ፣ ለወራሽ። ከእነሱ የሚደበቅ ነገር የለም። ማናቸው? እነሱ ጓደኞቼ ናቸው፣ ከሚስት ጀምሮ ነው። እሱ ያንቺ ያንቺ ጓደኛ የሆነች ታራ፣ እግዚአብሔር ይመስገን። ምንድን ነው? እግዚአብሔር ይመስገን። እሱ ጓደኛሽ ናት? አዎ ጓደኛዬ ናት። የዳኒ ደግሞ ሚስት ናት። እና የእሱ ሚስት ሆነ ያንቺ ጓደኛ መሆን ከባድ ኖርማል ነው፣ ምንም በጣም ኖርማል ነገር ነው። አንቺ ደግሞ የእሷን ነው እንድምጣበሽ ማለት ነው እንዴ? እንደዛ ነው። ሰርክ ሰርክኑ እንደዛ ነው ምን መጣበስ

ቤቱን ለምዶታል። እድሜ ለኔ ይበል፣ ፋታ ሰጠው። አይደለ? ደግሞ ያስገባሃል። ምንም ችግር የለም። አንድ ስልክ መደወል ነው በቃ ምትልህን መልስ ጠብቀህ፣ እዚህ ቤት ወጣልኛል። ሄዳችሁ አልፈልግም። ጠብቅ ጋ ጠብቅ ጅ ጀ፣ እንደዚህ ነው። ሴራ ነው እያሰሩ ያሉት

በክብር ቤት ይደረስ። እኔ ነኝ፣ አሁን እኔ ነኝ ስም በማጥፋት ምከስሽ ማንንም አረለ ሉም በሽተኛ እሺ። የውጭ ነገር በሙሉ ግን ስላፈቀርሽ ቦታ ስለሰጠሽ በሽተኛ አንቺም አልተባልሽ። አንቺ ነሽ ማገገሚያ የሚያስፈልግሽ። በየሰው ቤት እየሄድሽ ምትሞሪ አንቺ ነሽ፣ አንቺ ነሽ።

አልፈልጋችሁም ። አንቺም እንደ ጓደኛ አክት እንዳታደርግ፣ አንተም እንደ ፍቃኛ አክት እንዳታደርግ። የትኛው ዋጋ ያስከፍለኝ ነው? የትኛው አመሰግናለሁ ሲቀርብኝ ነው? የትኛው ፍቅር ሲቀርብኝ ነው? የትኛው ሲቀርብኝ ነው? እስከ ሚሪ ከቤት አንዲ፣ ተረጋጋ። ምንም ነገር ልሆን ችግር የለውም። ገባሽ አይደለ? የማደርገውን ነገር አመኝበት ነበር እያደረኩ ያለው ሰው። አንቺ ምንም ልትሆኝ አልፈልግም። ውጪ። እኔን አሳስሩኝ እና የሚመጣው አካል እኔ ደግሞ ምንም ነገር የሚመጣው አካል ታማሚ ነኝ፣ አሳክሙኝ። አዎ በሽተኛ ነኝ፣ አሳክሙኝ። ዳኒ በሽተኛ ነው። እናንተ ለኛ ሰው ማያደርገው ነው። በጣም በምናደርገው ነገር አትደነቁ ማለት ነው። ገብታችሁ ሰው ለመደብደብ ኦኬ መከበር እኮ መፈራት አይደለም

እኔ ጋር ስትናገር የነበረችውን በሙሉ ሲመጣ አንገቷን የለፋችው ፍቅር ከሷ ተማሪ እሱ እዚህ ቤት ሲመጣ አንገቷን ተሰበረ። በምትፈልጊው መንገድ ተገለባበች። አንቺ ማሰብ አንቺ ማሰብ ትቻለሽ አይደለ? በአንቺ ሚዛን የምመዘነው አንቺ ማለሽ? ተረጋጋ። ምን ነው መረጋጋው? ወዳ ታርግ ቢዚ ማልኩኝ ዳኒን ግን እንድትናገረው አልፈልግም። በሽተኛ አይደለም ስነ ስርዓት ነው። በሽተኛ አይደለም ግን የምታወራው ነገር መጠንቀቅ አለባት። ነኝ አከብራሃለሁ። ስለዚህ ምንድነው ያልቻለሽ? ምንም እያደረኩ አይደለም። የምትናገረውን ነገር